ከዚህ በታች በጥቅል ከተገለጹት ውስጥ ስብስብን በትክክል የሚገልጸው የትኞቹ ናቸው ይላል እንስቲ ከመቶ በታች የሚገኙ የብቸኛ ቁጥሮች ስብስብ እነኛውን ከመቶ በታች ያሉ ብቸኛ ቁጥሮችን መግለጽ እንችላለን? ይህን መግለጽ ከቻለን ምንድን ነው የሚሆነው ይሄ ስብስብ ከዚህ በታች ስብስብ የሆነ የትኛው ነው እያለን ነው አይደል ስለዚህ ከአሁን እነማናችሁ ሁለት፣ ሶስት፣ አምስት እያለን እንግዲህ መዘርዘር ነው ማለት ነው። ስለዚህ ከመቶ በታች እስከ መቶ ነው የምንሄደው ማለት ነው። መቶም አይሆንም ዘጠና ዘጠኝም አይሆንም አይደለ? ዘጠና ሰባት ይሆናል አይሆንም። ስለዚህ ዘጠና ሰባት ለስንት ይካፈላል? በኋላ ላይ እናየዋለን። ኤኒዌይስ እና እነኚህም መዘርዘር ስለምንችል ይሄ ስብስብ ይሆናል። በቦሌ አሁን እዚህ ጋር በባሌ ዞን የሚገኙ የሚያምሩ የዱር እንስሳት ስብስብ ይላል። የሚያምሩ ይላል እዚህ ጋር ይሄ የሚያምር የሚለው ታዲያ ያስማማናል? አሁን ለማን ነው የሚያምረው? የሚያማምሩ ይላል። የሚያማምሩ ሲል ለማን ነው ያማሮት? አንዱ አንበሳ ይወዳል፣ አንዱ አይወድም። አንዱ ቀበሮ ይወዳል፣ አይወድም። ማንኛውም ስለዚህ ይሄ የሚያማምሩ የሚለው አያስማማንም። ስብስብ ሊሆን አይችልም። በክፍል ውስጥ የሚገኙ ቆነጃጅት ሴት ተማሪዎች። ቆንጆም የተባለው አሁን እዚጋ ቆንጆ ቆነጃጅት ሲል ለአንዱ ቆንጆ የሆኑ ለአንዱ ቆንጆ አይሆንም። አንዱ ቀጭን ቆንጆ ናት ይላል፣ አንዱ ረጅም ቆንጆ ናት ይላል፣ አጭር ቆንጆ ናት ይላል፣ ጠይም ቆንጆ ናት ይላል፣ ወፍራም ምናምን እያለ በተለያየ መልኩ ነው ውበትን ሊገልጽ የሚችለው። ቁንጅና በተለያየ መንገድ ሊገለጽ ይችላል። ስለዚህ አሁንም ቆነጃጀት የሚለው አያስማማንም። ይሄ ዩኒቨርሳል ሜምበርሽፕ ክራይቴሪያን አሟላም። ሁሉም ሰው አያስማማውም። ስለዚህ ይሄ ስብስብ አይሆንም ማለት ነው። ሀመር ውሃ መደግሞ በኦሮሚያ ውስጥ የሚገኙ የተማሪዎች እዚ ጋር በኦሮሚያ ውስጥ የሚገኙ ተማሪዎች ስብስባ ጊዜ ፈጃል እ በኦሮሚያ ውስጥ ዳታው አለ በሙሉ ከአንደኛ ከነርሰሪ አንስቶ እስከ ዩኒቨርሲቲ ማወቅ ይቻላል፣ ዳታ ቤዝ ላይ ማየት ይቻላል። ይሄን ያህል በቁጥር ቁጭ ነው የሚያደርግልን። ስለዚህ ይሄ ያሻማ አይደለም ማለት ነው። ስለዚህ ይሄ ስብስብ መሆን ይችላል። ሁለቱ አይችሉም፣ ይሄ ይችላል። ከዚህ በታች ባለው ባዶ ቦታ ውስጥ የዚህ ምልክት ኤፕሲሎን የአባልነትን አባል አይደለምና አባል ነው የሚለው ምልክት በማስገባት አረፍተ ነገር አድርጉ ይለናል። ስለዚህ አሁን ይሄ ስብስብ የሆነ ስብስብ ነው። አምስት የዚህ ስብስብ አባል ከሆነ እዚህ ውስጥ አለ ማለት ነው አደለ አምስት እዚህ ውስጥ አለ የለም ስለዚህ አባል አይደለም ማለት ነው አደለ ይሄስ አባል አይደለም ሌላው ደግሞ 25 እዚህ ውስጥ አለ 25 እዚህ ውስጥ የለም አደለ ይሄም አይሆንም ማለት ነው ይሄም ስብስብ የ 25 የዚህ ስብስብ አባል አይደለም እንቀጥል የብቸኛ ቁጥሮች ስብስብ። የብቸኛ ቁጥሮችን ስብስብ በተደጋጋሚ አይተናል አለ፣ ሁለት ሦስት አምስት ሰባት እያልን አይተናል። ስለዚህ ሁለት የብቸኛ ቁጥር አባል የብቸኛ ቁጥሮች ስብስብ አባል ነው? አዎ ነው፣ ምክንያቱም ከሁለት ነው የሚጀምረው። ስለዚህ ይሄ አባል ነው። ሰባት እዚህ ውስጥ አለ? ሰባት እዚህ ውስጥ አለ። አሁን ይሄ እንደዚህ ቢቀጥል ከዚህ ስንት ደመረ? ሁለት። ከዚህ ስንት ደመረ? እዚህ ጋርም ሁለት ሁለት ሁለት እየደመረ ቢሄድ እዚህ ጋር ቀጥሎ ያለው ሰባት ነው። ስለዚህ አው ስለዚህ ይሄኛውም አባል ነው ማለት ነው። ይሄ ጠጠር ነው፣ አምስተኛ ክፍል የተማራችሁ ጠጠር ነው ማለት ነው። ስለዚህ ይህንን ይመስላል። እዚህ ጋር ደግሞ ስናይ ምንድን ነው? ከዚህ በታች ከዚህ በታች የሚገኙትን ስብስብ የአባልነትን ብዛት ጻፍ ይላል። አሁን የአባልነትን ብዛት ጻፍ ከሀያ በታች በታች ኢተጋማሽ ቁጥሮች ከሀያ በታች። አሁን ስብስብ ሀን በለና ዘርዝሩ አይደለ ስብስብ ሀ ብለን እንዘርዝረው እዚህ ጋር ስብስብ ሀ ብለን፣ ከሀያ በታች ኢተጋማሽ ቁጥሮች እሺ፣ ኢተጋማሽ አንድ ሶስት ስንት ስንት እዚህ ጋር አምስት ሰባት ዘጠኝ እያለን ከሀያ በታች ስለሚል አስራ ዘጠኝ እናደርጋለን ማለት ነው አሁን ከአንድ እስከ ሀያ ያሉ ቁጥሮች ተጋማሽና ኢተጋማሽ ናቸው አይደለ። ማለት በሁለት ብንከፍላቸው ተጋማሽ፣ ኢተጋማሽ ብለን ብንከፍላቸው ሁለቱም እኩል እኩል ናቸው። አስር አስር ናቸው አይደለ። አስሩ ተጋማሽ ነው፣ አስሩ ደግሞ ኢተጋማሽ ነው ማለት ነው። ስለዚህ አሁን እነኚህ ብዛታቸው አስር ነው የሚሆነው ማለት ነው። የዚህ የስብስብ ሀ ብዛት ስንት ነው የሚሆነው ማለት ነው? አስር ነው የሚሆነው። ግልጽ ነው አይደለ። ምክንያቱም ሀያ ከሆነ ሀያ አስሩ ተጋማሽ ነው፣ አስሩ ኢተጋማሽ ነው። ስለዚህ የዚህ የተጋማሹ ብዛት አስር ነው የሚሆነው። እዚህ ጋር ለስ ስብስብ ፈተሰጠን ፈተሰጠን በስንት ነው የአምስት ብዜ የአምስት ተካፋዮች ናቸው ለአምስት የሚካፈሉ ናቸው የአምስት ጊዜ ቤት ነው ማለት ነው ይሄ አይደለ። ስለዚህ አምስት፣ አስር፣ አስራ አምስት እያለ ይቀጥላል። ስለዚህ ይሄ ስንት ነው የሚሆነው አሁን ይህንንም ደግሞ በዘዴ እናገኘው አምስትም በአንድ ስናበዛ በሁለት ስናበዛ በሶስት ስናበዛ ይህም በስንት ብናበዛው ነው ታዲያ፣ አምስትም በስንት ስናበዛው ነው መቶ የሚሆነው አምስትም በሃያ ነው አይደል? ስለዚህ ብዛቱ ሀያ ነው የሚሆነው ማለት ነው። ስለዚህ የዚህ ብዛት ደግሞ የስብስብ ፈ የስብስብ ፈ ብዛት ደግሞ ስንት ነው የሚሆነው ማለት ነው? ሀያ ነው የሚሆነው ዘዴው ገብቷቸዋል አይደለ? ያው በአንድ ስናበዛው በአንድ ስናበዛው አምስት በሁለት ስናበዛው በሶስት ስናበዛው በአራት ስናበዛው ሀያ በአምስት ሀያ አምስት እያለ በሀያ ስናበዛው ስንት ይሆናል? ስለዚህ ከአንድ ጀምረን እስከ ሀያ ስለሄድን ለዛ ነው የዚህ ስብስብ ብዛት ሀያ ያህል ነው ማለት ነው። እዚህ ጋርስ ከዚህ በታች ባለው ስብስብ ነው ውስጥ ያሉት በአንድ አንደኛ ደረጃ ትምህርት ቤት ከሰባተኛ ክፍል ከአንደኛ እስከ ሶስተኛ ደረጃ የወጡ ተማሪዎች ናቸው ይላል። አሁን እዚህ ጋር ይሄ ሰባተኛ ክፍል ተምርት ክፍል ነው ማለት ነው። አሁን ይሄ የተወከለው የሰባተኛ ክፍል ተማሪዎችን ነው። ከዚህ ከዚህ ውስጥ ከአንድ እስከ ሶስት የወጡት እንግዲህ አዲስ አበባ ይዛና ኦፕሴ ናቸው። የዚህ ስብስብ አባላት እነማን ናቸው? አሁን እነማን ናቸው? አሁን እነማን ናቸው? ጋዲሳ ለብቻ ይጻፋል፣ ፈይሳ ለብቻ ይጻፋል፣ ኦፕሲ። እነኚህ አባላቶቹ እነኚህ ናቸው። እያንዳንዳቸውን አባላት ደግሞ ስንገልጽ ፈይሳ የስብስብ ም አባል ነው እንላለን። አያችሁ፣ የሚለው የአረፍተ ነገር እውነት ነው ይላል። አዎ ፈይሳ የስብስብ ምክንያቱም ፈይሳ ስብስብ ም ውስጥ ስለሚገኝ። ጫልቱ የስብስብ ም አባል ናት አይደል? ጫልቱ እዚህ ውስጥ የለችም፣ ስለዚህ ሐሰት ነው። እዚህ ጋር ደግሞ ጂቱ የሚል የለም። ይሄ እውነት ነው ማለት ነው። ምክንያቱም ስለሌለ የለም ነው ያለው የሚለው አረፍተነገር ነገር እውነት ነውና ይሄ እውነት ነው። ምክንያቱም ጂቱ የሚባል እዚህ ውስጥ ስለሌለ ማለት ነው። አባላቶቹ ፈይሳ ጋዲሳና ኦፍሴ ናቸው ማለት ነው።